ዛሬ እስኪ የእናት ቤትን ቂጣ ልጋግርላችሁ። እኔም በቤት ማለት ነው ትውስታ ስላለብኝ ቂጣ ልጋግርላችሁ። ኩርት ቀይ ሽንኩርት አለ። እዚህ ጋ ደግሞ ጨውና ትንሽ ዘይት ያደረኩበት አለ። እዚህ ጋር በረ ምጣድ አለ ማለት ነው። ነገር ምስላላችሁ የእናንተ በእንቁላል ነው። እኔ እኮ በድንች ነው። እናንተ በእንቁላል ነው የበላችሁት፣ እኔ ግን በድንች ነው። ልዩነታችን ይሄ ነው።

እዚህ ጋር ነጭ ሽንኩርት ሚጣ እና ሽንኩርት ቀይ ሽንኩርት አለ። እዚህ ጋር ደግሞ ጨውና ትንሽ ዘይት ያደረኩበት አለ። እዚህ ጋር በረምጣድ አለ ማለት ነው። ዛሬ ቁርስ አብረን እንሰራለን። አብራችሁ ተከታተሉ። ከወደዳችሁ እንግዲህ ላይክ ሼር እያደረጋችሁ አበረታቱ ውዶች። እዬ ያው ሁሉም ቤት በሙያው የተለያየ ነው። እኔ ደግሞ በኩሽና በኩሽናዬ ወይም ደግሞ በገጠር ኩሽና ምን አይነት ቁርስ እንደምሰራ ላሳያችሁ ወዳቻለሁ። ተመልካቾች እዚህ ጋር ትንሽ ዘይት አርጌ ጋል ብሎልኛል ማለት ነው። ከዛ በኋላ እዚህ ጋር ያው እንደዚህ ተተረኩት የስንዴ ዱቄት አላችሁ ማለት ነው። ከዛ በኋላ

ይህ ቁርጣችሁ ስጋ ነው ማለት ነው። ደግሞ ዳጣ ወይም ደግሞ ስራጣ ነው ማለት ነው። እል በጣ ከፈለጋችሁ ደግሞ ይህንን ማለት ነው።

እናንተ በእንቁላል ነው። እኔ እኮ በድንች ነው በድንች ነው እኮ ግን በድንች ነው። ልዩነታችን ይህ ነው። በጎመን